አሁን ደግሞ ወደ ኮምቦልቻ ወደ ኃይሉ መላክ እናልፋለን። በከተማ ግብርና ሴቶችን ተጠቃሚ እያደረገ መሆኑን የኮምቦልቻ ከተማ አስተዳደር ግብርና መምሪያ አስታወቀ። መምሪያው አትክልትና ፍራፍሬ ላይ ትኩረት በማድረግ የኑሮ ውድነቱን ለማረጋጋት እየሰራ መሆኑንም ገልጸዋል። በዚህ ጉዳይ ላይም ተጨማሪ መረጃ ሊያደርሰን ዘጋቢያችን ኃይሉ መላክ በቀጥታ የስርጭት መስመራችን ላይ ይገኛል። ሰላም እንደምነዋል ኃይሉ። እንግዲህ በኮምቦልቻ ከተማ አስተዳደር የከተማ ግብርና ዜጎችን በተለይ ደግሞ ሴቶችን ምን ያክል ተጠቃሚ እያደረገ ነው? አመሰግናለሁ ተሾመ። እንደምን ውለሃል? እንደምን ውላችኋል? ተመልካቾቻችን እንግዲህ እንደሚታወቀው እንደ ሀገር፣ ምርትና ምርታማነትን በማሳደግ በተለይ ደግሞ ከስንዴ ተረጅነት በመላቀቅ በምግብ ራስን ለመቻል በሚደረገው ርብርብ ግብርና ትልቁን ድርሻ ይይዛል። በዚህም በተለይ ደግሞ በአሁኑ ወቅት በበጋ መስኖ ስንዴ እንደ ሀገር የተለያዩ የልማት ተግባራት እየተከናወኑ ነው የሚገኘው። እንደሚታወቀው አሁን በምንገኝበት ደግሞ በተለይ በኮምቦልቻ ከተማ አስተዳደር የከተማ አስተዳደሩ ግብርና መምሪያ በከተማ ግብርና ወጣቶችን በማደራጀት ሴቶችንም ለብቻ ለይቶ በማደራጀት ተጠቃሚነታቸውን ለማሳደግ የቅርብ ክትትልና ድጋፍ እያደረገ እንደሆነ ለመረዳት ችለናል። በተለይ እንግዲህ ከአሁን በፊት በርካታ ጸጋ አለን እንደሚታወቀው እንደ ሀገር፣ ያንን ጸጋ ደግሞ አለመጠቀም ለድህነት ወይም ደግሞ እጃችንን ለሌላ አካል እንድንዘረጋ እድል እየፈጠረ እንደነበር ይታወቃል። ነገር ግን ያለንን ጸጋ በአግባቡ ተጠቅሞ ደግሞ ምርትና ምርታማነትን በማሳደግ በምግብ ራስንም መቻል ግዴታም እስከሆነ ድረስ መስራት ብቻ ያስፈልጋል። ከመስራት ጎን ለጎን ደግሞ በተለይ አስፈላጊውን ግብዓት በማሟላት ደግሞ ለውጤታማነት የበለጠ መስራት ያስፈልጋል። የኮምቦልቻ ከተማ አስተዳደር ግብርና መምሪያ ያደራጃቸው ሴቶች በአትክልትና ፍራፍሬ ላይ በተለይ ከአሁን በፊት ምንም አይነት አገልግሎት የማይሰጥ የነበረ መሬት አሁን ግን አጽድተው እሱን በማረስ በማሳረስ እንዲሁም ደግሞ መምሪያው በሚያደርግላቸው ድጋፍ የተሻለ የአትክልትና ፍራፍሬ ምርት እያዩና ከአሁን በፊት ቤት ውስጥ ቁጭ ብሎ የነበረ ወይም ደግሞ በቤት መቤትነት ብቻ ነበረ ራሳቸውን የሚያሳልፉ አሁን ግን በተለይ ከተደራጁ በኋላ በአትክልትና ፍራፍሬ የተሻለ ውጤት እያስመዘገቡ እንደሆነ ነግረውናል። ነገር ግን ወጣቶቹ በተለይ ያነሷቸው ጥያቄዎች አሉ። እሱን ጥያቄ ደግሞ ምላሽ ለማሰጠት እዚህ አጠገቤ የኮምቦልቻ ከተማ አስተዳደር ግብርና መምሪያ ኃላፊ የሆኑት አባይነሽ ፍስሐ እዚህ አጠገቤ ይገኛሉ። ከእሳቸው ጋር አጭር ቆይታ የማደርግ ይሆናል። ለጊዜው ታመሰግናለሁ። እሺ አመሰግናለሁ። መልካም እንግዲህ፣ በተለይ በከተማ ግብርና እያደረጋችሁት ያለው የድጋፍና ክትትል ምን ይመስላል? ከዚህ ጀምር። ያው በከተማ የከተማ የኮምቦልቻ ከተማ አስተዳደር ያው የከተማ ግብርና እንደመሆኑ መጠን እየሰራ በርካታ እየተሰሩ ያሉ ስራዎች አሉ። በተለይ በከተማው ግብርና እየሰራን ያለነው አሁን ከተረጅነት እሳቤ ለማህበረሰቡን ለማላቀቅና የተሰሩ ስራዎችን በማመላከት ረገድ ሰፊ ስራ እንደሚጠበቅብን ሁሉ ያሉትን ክፍት ቦታዎች ለልማት እንዲጠቀሙ እንዲያውሉበት በማድረግ በሌማት ትሩፋት ስራ እንቅስቃሴ ውስጥ በማስገባት በኢንቨስትመንትም በመንግስትም በተለያየ መልኩ ባዶ የሆኑትን ቦታዎች ለወጣቶችና ለሴቶች አደራጅቶ በመስጠት ስራዎችን ወደ ስራ በማስገባትና በተለያዩ የግብዓት ድጋፎች በማድረግ እኛ ሙያዊ ክትትልና ድጋፍ በማድረግ የተሻለ ስራ ውስጥ ያሉና እንደምናያቸውም እንዳያቸኋቸውም የተለያዩ ስራ ዘርፍ ላይ ተሰማርተው በተለይ በአትክልቱ ትልቅ ስራና ትልቅ ለውጥ እያመጣ ነው። ይሄ ደግሞ ከምርታማነቱ ባሻገር የገበያ ማረጋጋት ስራ ከፍተኛ አስተዋጽኦ ይኖረዋል። ተጨማሪ ደግሞ የስራ እድል የመፍጠር ሁኔታው ሰፊ ነው። እንደዚሁ ደግሞ ከከተማም አልፎ ደግሞ ለሌሎች አካባቢዎች ምርቶችን ተደራሽ ማድረግ ያሉትን የገበያ ዋጋ በተሻለ መልኩ እንዲቀርብ የማድረግ ሁኔታዎች እየተሰሩ ያለበት ሁኔታ ነው ያለው። መልካም። ምናልባት ወጣቶችንም ስናናግር ነበር እና በተለይ ደግሞ የመሸጫ ቦታ አለመኖር ምርታችንን አውጥተን ለሸማቹ ለማድረስ እየተቸገርን ነው ብለዋል። ይህንን ለመቅረፍ በተለይ ደግሞ ግብርና የአንድ ሴክተር ብቻ ስራ አይደለም እና ከሌሎች ሴክተር መስሪያ ቤቶች ጋር በመነጋገር ይህንን ችግር ለመቅረፍ እየሄዳችሁበት ያለው ርቀት ምን ይመስላል? ያው አሁንም ስንሰራ የነበረው አሁን ስራ እድል መፍጠር የስራ የስራና ስልጠና ተቋም ብቻ ሳይሆን የግብርና አንድ መስክ ነው ብለን ይዘን እንደምንሰራው ሁሉ አሁንም ደግሞ ምርት ሲኖር የተለያዩ ሌሎች ተጨማሪ አይዲያዎችና ፍላጎቶች ይኖራሉ። አንዱ የገበያ ቦታ ማመቻቸት ነው። ይህን ከሚመለከተው ተቋማት ጋር ሆነን ደግሞ የምንፈታ እንደሚሆን በዚሁ አጋጣሚ ለመግለጽ እንዳለን አመሰግናለሁ ለጊዜዎት። ተሾመ እንግዲህ ቀደም ብለን እንዳነሳ ነው ግብርና ለአንድ ብቻ የሚሰጥ ለአንድ ሴክተር ብቻ የሚሰጥ አይደለም፣ የሁሉንም ርብርብ ይጠይቃል። የኮምቦልቻ ከተማ አስተዳደር ግብርና መምሪያ እንግዲህ በዘንድሮ ዓመት ከ150 ሄክታር መሬት በላይ ለማልማት አቅዶ እስካሁን ባለው አፈጻጸሙ 115 በላይ ሄክታር መሬቱን በመስኖ እያለማ እንደሆነ ከመምሪያው ያገኘነው መረጃ ያመላክታል። የሰዓቱ ያስኳቸው መረጃዎች ይመስላል። አመሰግናለሁ። እኔም አመሰግናለሁ ኃይሉ።